የማይታመን ነገር ጋይስ ሀይሚና ብሩኬ። ለማንኛውም ጸብ በግሩፕ እንደተጀመረ ሰምቻለሁ። ሮዚ አሁንም አይኗን አፍጠጣ ማሂ ጋር መታለች። ማሂ ግን የመጣችበት ነገር ሳይገባት አልቀረም፣ እና የጓደኛዋን ማንነት በደንብ ሳትገነዘበው አልቀረችም። አሁንም ቢሆን አላስቀረበሽም እያለችት ነው። ለማንኛውም ምን ተፈጥሮ ምን ሰማሽ ካላችሁ በመጀመሪያ ተረጋጉ። በግሩፕ ጸብ የጀመረው ማንና ማን ናቸው? ረጋ ካላችሁ ልነግራችሁ ወዳለሁ። እንዴት ናቸው የኔ ማሮች የኔ ወዶች ደህና ናችሁልኝ? በጣም ደህና ነኝ፣ ክብሩ ይስፋ። እናንተ እንዴት ናችሁ? አሸወኛ ነው። ላይክ፣ ሽር፣ ሰብስክራይብ አድርጉ። ቻናሌን አዲስ ከሆናችሁ ሰብስክራይብ ሳታደርጉ አትዩ። ሀያሽ አስገቡኝ። አንድ ሺ ብቻ ነው የቀረኝ ዘጠኝ መቶ ዘጠኝ መቶ ያ ስለ ሰብስክራይብ አድርጉና ከያሽ አስገቡኝ። ምቀኛ ሸረኛ ከቤት የነቅላው ጣሊኝ ፈጣሪ ሆይ። እናንተ እኮ አንቺ ማን ስለሆንሽ ነው ከያሽ የምናስገባሽ ትላላችሁ። ይ ምቀኝነታችሁ ግን የሌለ ነው። አንዳንድ ሰዎች ማለት ነው። አንዳንድ ደግሞ ጥሩዎች አላችሁ። በጣም ጎበዞች ሼር የምታደረጉ ሰብስክራይብ የሚታረጉ እናንተ ደግሞ በጣም ማመሰግነው። በጣም ደሞ ወዳችሁ ታውቃላችሁ። ግን ሁላችሁም እና የኔ ውዶች እዬ ወደ ወሬው ልግባ ተረጋጓል አሁን እኮ ስንት ሰው እንደሚቸኩል እኔ እኮ ግራ ገባ ለምንድን ነው የማትረጋጉ ለማንኛውም የሃይሚ ፍራንክ መዘዝ ይዞባቸው መጥቷል ትናንት እንዳያችሁት ነው ጸቡ ተካሮ ቀጥሏል አሁን ጸቡ በግሩፕ ሊመጣ ነው አሉ ማንና ማን አትሉም እንዴ የቡራ ጓደኞች ና የ እንትና የማን ነበር ስሙ ደግሞ እየጠፋብኝ አንዳንዴ እኮ ግራ ነው የሚገባኝ ጋይስ የፋሲል ጓደኛ እስከምንለማመደው ድረስ እንግዲህ በደንብ ፋሲል ፋሲል ፋሲል ያ የፋሲል እና የቡራ ጓደኞች ጸብ ሊገጥሙ ነው አሉ። እንግዲህ ፋሲል ቀን እየጠበኩለት ነው የሆነ ቀን ላገኘው እና ቡራን ከረባብ ትልሻለሁ እያላት ነበር። ከእናንተ ህይወት መቼም አልወጣም፣ ውስጥ ገብቸው ህይወታችሁን አወካካለሁ፣ አበለሻሻለው እያለ ነው። ሮዚ በዛ መታለች። ሮዚ ቅርታ ለመጠየቅ ብትመጣም በሰላም የመጣች አይመስለኝም። እች ነገረኛ ናት፣ ነገረኛ ናት ነው እና በሮዚ በኩል የሆነ ነገር ማሄ የጠረጠረች ይመስለኛል። ሮዚ ደግሞ እኛንም ለመውቀስ ሞክራ ነበር ትናንትና። ለምንድነው እኔን ስታኝ የምጠሉኝ እንዴ? በፊት እኮ እናብርሽጋ ስትሰራ እኮ ንወዳት ነበር፣ አሁን ግን አመጣጥሽ የኔ እናት፣ ሰው እኮ እንዲወድሽም እንዲጠላሽም የሚያደርግሽ አመጣጥሽ፣ አቀራረብሽ ለሰው ልጆች በምታደርጊው የሆነ የምትሰጪው ነገር፣ የምታሳዩ ነገር ነው። ሰው እኮ ክብሩን የሚጥለው ራሱ ከጣለው መቼም፣ እኛ ክብሩን አንስተን እባክ ብለን አናስከብርሽም። ስለዚህ ራስሽ ወንድ አፈቀርኩ ብለሽ ያውም ፍቅረኛ ያላቸውን እኛ ምንወዳቸውን እንዲለያዩ የማንፈልጋቸውን ሰዎች አፈቀርኩት ብለሽ አናቱ ላይ ፊጥ ስትይበት መቼም ላንጣላሽ ነው። እንዲህን ጣላሽ አለን፣ በደንብ ነው የምንጣላሽ።

እነሱ ጸብ ሲጀምሩ ትመጣለች። ሰክሰክሰክ እያለች ሶጥ ዋጣ የሆነ ነገር ለመለኮስ እኮ ነው። አብራ ቡራ በደካ ማጎል ሁለት ገባ። በነገራችን ላይ አንዳንድ ሰዎች ከሰው ጋር ሲለያዩ ቶሎ ብለው ሌላ ሰው ያፈቅራሉ ይባላል ያን ሰው ለመርሳት ቡራ ግን እንደዛ ጭራሽ ከአንጂ ጋር አረብስማ የማይሆን ነገር ነው። የኔ ስንቅሪጥ ነገር ናት ደግሞ እና ቡራ እንደዛ አስበሹ ከሆነ በጣም ተሳስተሻል። ሲጀመር ማለት ነው። በእርግጥ አንዳንድ ሰዎች የሆነ ሰው ለመርሳት ከሆነ ሰው ጋር ይሆናሉ። ያው ቪዲዮ አብረሽው ለመስራት ምና ምን የሆነ ለማብሸቅም ሊጠቀምብሽ ይችላል። ነገር ግን እንደዚህ ብሩኬ አያደርግም። አንዳንዶች ደግሞ የሆነ ግንኙነት ጋር ሲለያዩ ሲጨርሱ ተለያየም ብለው ልባቸው ሲሰበር ብቻቸው መሆን ይፈልጋሉ። ሌላ ግንኙነት ለመጀመር በጣም ይፈራሉ። ሌላ አዲስ ሰው ጋር ለመሆን በጣም ይፈራሉ። እንደዚህ ይሆናለሁ፣ እንደዚህ ይሆናለሁ። አንዳንዶቹ ደግሞ በፍጥነት ወዲያውኑ ያን ሰው ለመርሳት ሌላ ሰው ያፈቅራሉ እና ሮዚ ክፍተቷን ለመጠቀም ይመስለኛል የመጣችው እና ሀይሚን እኔ ከሮዚ እንድሰርቅ ነው እንጂ የምፈልገው ጓደኛዬ አሁን ማሄድ ይቅርታ ጠይቀች፣ ማለት ሀይሚን ይቅርታ ጠይቃለች በእርግጠኝነት ሄዳ ማለት ነው። ሶ ሮዚ ሀይሚን ወዳጅ መስል አቀርባ ልትጎዳት ነው፣ በእርግጠኝነት ከኋላ ልትወጋት ነው። እኔ ብዬ ያሰብኩት ማለት ነው፣ በቃ ወዳጅ መስል አቀርባ ከኋላ የሆነ ተንኮል ልትሰራባት ነው። የእሷን የሆነ ሚስጥር አውጥታ ለቡራ መስጠት ትፈልጋለች። በቃ እሱ እንዲጠላት ትፈልጋለች። ገብቷቸዋል። አንዳንድ ሰዎች እኮ ምቀኝነታቸው በስማት እናንተ ስትደሰቱ የሆነ ጓደኛ ሲኖራችሁ ምናምን ደስ የማይላችሁ ሰዎች አሉ። እና ከቡራ ጋር በመሆኗ የቀናችም ይመስለኛል። ቀንታ የሚሆን ምንም ብቻ ፈቀርኩ ብላ ድርቅ ብላ ነበር ባለፈው። ስለዚህ የሮዚ አመጣጥ ልክ ማሄን እንዳላስደሰታት እኛም አላስደሰተንም፣ ምክንያቱም የመጣችበት ሰዓት እነሱ ሲጣሉ ጠብቃ ሱጥ ብላ ምትመጣው ነገር እኔ ራሱ አልተመቸኝም። ስለዚህ ማሄ ቅርታን ስትቀበላት ሀይ ምንም ይቅርታ ጠይቃ ከዛ በኋላ ከኋላ የሆነ ነገር መስራት የፈለገች ይመስለኛል። እንግዲህ ስገምት ነው የእውነቷንም ሊሆን ይችላል። የሆነ ሴራ ሴራም ሊሆን ይችላል። ነገር ግን ሀይሚ ፍራንክ ብላይ የጀመረችው ነገር ይሄ ነገር በነገራችን ላይ በግሩፕም ጸብ ያስጀምር ይችላል። ብሩኬ ሲመታ መቼም ጓደኞቹ ዝም ሊሉ አይችሉም ለምንድን ነው እነ ፍጼ ዝም ያሉት እነ ሀሳንስ ለምንድነው ዝም ያሉት ለምንድነው የማያስታርቋቸው ለምንድነው ማይገላገሏቸው እያላችሁ ነበር አዎ ግን ደግሞ እዚህ ጋር የሀይሚ ትልቅ ጥፋት አለ ማንንም ተው ተው ሊሉ አይችሉም በቃ ብሩኬ አሁን እሱ ጋር ለምን ቀለበት አሰርሽ ምና ምናምን አይደለም እያላት ያለው ሀይሚ እኔ ምልሽን ነገር አድርጊ በቃ እሱን አታገኘው ነው እያላት ያለው እነሱም ይሄን ነው ሊሏት የሚችሉት በቃ ሌላ ምንም ሊበት አይችሉም ፋሲልን ለምን እንዲያርክ ብሎ መውቀስ አይችሉም ምክንያቱም ቀለበቱን ተቀብለዋለች በቃ ተቀብላኛለች እያለ ነው ስለዚህ ሀይሚን መምከር ነው እንጂ አሁን ብሩኬና ሀይሚ አልተጣሉም እኮ መታረቅ መጣላት አልተጣሉም እኮ አስታራቂ አያስፈልጋቸውም ግን ሀይሚ ታይ የምትባለውን ነገር ስለማትተው ብሩኬ ደግሞ በሱ እየተናደደ ከሷ ሊርቃት ወሰነ አሁን ትናንት ያደረገችው ነገር ነው የሚደብረው። ቢጋደሉስ እሺ፣ ቢደባደቡስ፣ መቼም ጓደኞቹ ቡራ ሲደበደብ ዝም ብለው አይ ታውቃላችሁ፣ አንድ ላይ ነው የሚሉ አብዛኛውን ጊዜ። እሱ ደግሞ በካሜራ ሳይሆን ከካሜራ ጀርባ ነው ማድረግ የፈለገው። ስለዚህ ብቻውን የሆነ ቦታ ሊያገኙ ይችላል፣ ከጓደኞቹ ጋር እየተዝናና ምናምን። ስለዚህ ያኔ ፋሲል የሆነ ነገር አደረገ ማለት የሱ የብሩኬ ጓደኞች ደግሞ ዝም አይሉ ብሩኬን የሆነ ነገር ሲያደርገው ጓደኞቻችው ጓደኞቻችሁ ቆማ አይደለ? ስለዚህ እነሱ ማብረው ሊገጥሙ ይችላሉ ማለት ነው። እጃቸው እዛ ጋር ገባ። ስለዚህ ከመጡ ራሱ ለማስተራ ቢመጡ ራሱ ፋሲል ጋር የሚያነካካቸው ነገር ይኖራል። ሲጣሉ ምን ሲሉ ምን ሲሉ። ስለዚህ እዚህ ጋር መግባት አልፈለጉም። ራሷ እንድትፈተው ነው የፈለጉ ሀይሚ እንድትፈተው ራሷ እንዳመጣች እራሷ ትፍታ ብሎ ይመስለኛል። እነሱ ከዚህ ነገር ለመራቅ የወሰኑት በመሃል መግባት ያልፈልጉት። ብሩኬንም፣ ፋሲልም ሀይሚንም ሶስቱም ሽማግሌ ያስፈልጋቸዋል። መግባባት አልቻሉም። ሲገናኙ ሀይሚ ለማስረዳት ትሞክራለች፣ ፋሲልና ብሩኬ ደግሞ ተጋጣሚ ሆነዋል። መሀል ላይ ልክ ሀይሚ እንደ ዳኛ ሁና ነው ያለችው። እንደ ዳኛ ስትሆን ደግሞ ወደ አንዱ የሆነ ማጋደል ስሜት አለው። ሰው ሌላ አንድ ሰው ካልገባ እነዚህ ልጆች አይታረቁም፣ ሁሌ ሲደባደቡ ነው የሚኖሩት። እርግጠኛ ነኝ። ብሩኬና ፋሲል ማለት ነው። ሰው ቡራን የሆነ ነገር ሲያደርገው ጓደኞች የሆነ ነገር አደረጉ ማለት ፋሲል ጋር ፋሲልም ጋር ጓደኛ ይኖረዋል። ፋሲልም ብቻውን አይሆንም፣ ታውቃላችሁ፣ ፋሲልም ጓደኛ ይኖረዋል። ሶ ፋሲል ጓደኞቹን ያመጣል ማለት ነው። ከዛ በኋላ ጸብ በግሩፕ ተጀመረ ማለት ነው። እንዴት ጓደኛችን ትመታላችሁ? እንዴት ጓደኛ፣ በቃ እንደዛ ብሎ ከባድ የሆነ ጸብ ውስጥ ሊገቡ ይችላሉ። እነ ሀይሚና ብሩኬ አሁኑኑ ካልፈቱ ችግራቸውን ከባድ ጸብ ነው የሚፈጥሩት፣ በግሩፕ ፋሲል በዛ ጓደኞችን ያመጣል፣ ብሩኬ በዚህ ጓደኞችን ያወጣል። ከዛ በኋላ ነገሩ ተባብሶ ይቀጥላል ማለት ነው። ገብቷችኋላ። ከዛ በመሀል ሀይሚ ትጎዳለች። የምትፈልገው ሰው እያለ የማትፈልገው ሰው ለማሸነፍ ሲል አስገድዶ ሊጠልፋት ይችላል። ይዟት የሆነ ቦታ ሄዶ ወር፣ ሁለት ወር አስቀምጧት ሊያመጣት ይችላል። ምን ታውቃለች እሷ ደግሞ ተ የምትባለውን ነገር አትሰማም። እየሄደች ነው በሆነ ሰበብ አድርጎ ይቅርታል ጤቀች ነው እሱንማም ጭምና ብለው ብቻ በሆነ መንገድ ይዟት ሊጠፋ ይችላል። ከዛ ወር፣ ሁለት ወር አስቀምጧት ያመጣታል። ምንም ሊያመጣ አይችልም ብሩኬ ምንም በቃ ከዩቲዩብ ቪዲዮ ከመስራት ውጭ ከማውራት ውጭ የት እንዳስቀመጣት ካላወቀ ቤቱን ካላወቀው ብሩኬ ምንም አያመጣም። ከመደባደብ ከመናምን ውጭ ገብቷችኋል። ስለዚህ አሁን ማገዝ ያለባት አንደኛ ሀይሚና ሁለተኛ እነሱ ቢገቡ ጥሩ ነው። የሆነ ሰው መሀል ላይ መግባት አለበት። ሶስቱ በአንድ ሲሆኑ ምንም ይግባቡ አይደሉም። በቃ ብሩኬ ሀይሚን ይወቅሳል፣ ሀይሚ ፋሲልን ትወቅሳለች፣ ፋሲል ደግሞ ወደ ቡራ ይቀስራል። በቃ ሁሉም እየተወቃቀሱ ነው። ፋሲል ራሱ ሀይሚን እየወቀሳት ነው። ስለዚህ እየተወቃቀሱ ነው እንጂ መግባባት አልቻሉም። በቃ እነሱ የሆነ ሰው መሀል ላይ ገብቶ ወይ ጆሴ ወይም ደግሞ እነ ሀሰን ምናምን ገብቶ ቢያስታርቋቸው የተሻለ ነው ብዬ አስባለሁ። እነሱ እጃቸውን ማራቅ የፈለጉት መነካከት አልፈለጉም ነበረ፣ ራሳቸው ይፈታሉ ብለው አስቡ ነው እንግዲህ በእርግጠኝነት እንጂ ይሄ ሁሉ ነገር እየተከሳከሱ ዝም ይላሉ ብዬ አላስብም። ስለዚህ ራሳቸው መፍታት ካልቻሉ ደግሞ እነሱ ገብተው ያስታርቋቸዋል። ከዛ ውጭ ግን ካልታረቁ ግን ነገሩ ተካሮ ነው የሚቀጥለው። ብሩኬም እየሰነዘረ ፋሲልም እየሰነዘረ ከሆነ ጸብ በግሩፕ ነው የሚሆን። ታያላችሁ፣ ቡራ ከጓደኞቹ ጋር ለብቻ ፋሲል ለብቻ ሆነው በቃ የግሩፕ ጸብ ፈጥረው ከባድ ነገር ውስጥ ነው ሀይሚ የምትገባው ብዬ አስባለሁ። እንግዲህ ሀይሚ ለፍራንክም ብላ ይሆን ውነት ይሆን ብቻ ያመጣችው ጣጣ ብዙ ጦስ ሊያስከትልባት ይችላል። አሁኑኑ ቶሎ ካልተቋጨ ይህ ነገር በጣም ብዙ ነገር ሊያመጣ ይችላል። በሴት ሰው ሲጋደል አይታችሁ አታቁም እንዴ? ከባድ ነው እንደዚህ አይነት ነገር የምትወዱትን ሰው መቀማት በጣም ከባድ ነው፣ ያውም በጉልበት እልህ ይዛቸዋል። ወንዶች በተለይ በሚስታቸው አይደራደሩም።